የጋዜጠኛው መህዲ የሳይኮ አናሊሲስ ሙከራና የአይተ የሞራል ዥዋዥ ወይም ብቸኛው አደገኛ ነገር ቅፉና በጎን መለየት እንዳይችል የተደረገ የሰው ልጅ ሕሊና ነው። ሀና አሬንዴት ፍላስፋም የጌታቸው ነውረኛና ከሃዲ ነፍስ እጅግ አጸያፊ የሞራል ጅዋጅ ወይ ልትጫወት ወዲህ ወዲያ አትፍጨረጭራለች። ጋዜጠኛው መህዲ ደግሞ ልክ እንደ ሲግመንድ ፍሮይድ የጌታቸውን ያደፈች ሊና ወተት ውስጥ እንደገባች ዝንብ ክንፎቿን ይዞ ደጋግሞ ደጋግሞ ወደ ነውሯ እየመለሰ ይነውርሽ፣ አይሸትሽም ወይ? አይጠነባም ወይ? የሰራሽው ነውር መሆኑ አይታይሽም ወይ? ጋለሞታ ነፍስሽን አየሻት እያለ ነውራ እንዲታያት ቆሻሻዋ ላይ ይመልሳታል። ሳይኮ አናሊሲስ ነው መሰለኝ። የሳይኮ አናሊሲስ ሕክምና እንዲህ የመሰለ ነው። ግን በሽተኛው አውቆ ኮንሽስሊ ነውር ውስጥ እየተነከረ ሲሆን የሳይኮ አናሊሲስ ሕክምና ቢሰጠው አይድንም። ታካሚው በአንኮንሽየስ ኮንሽየስ ማይንዱ ንጹህና ባዶ በሆነች የህሊናው ጥግ ላይ አረፍ ብሎ ከኖሩ ፈንጠር ብሎ ነው ቆሻሻውንና ኖሩን እንዲያይ የሚፈልገው። ልክ ሳሎን ገብታ ሶፋው ላይ የቀዘነችን ድመት ጆሮዋን እየመዘለቅ የሚጠነም በንኩሷን ታሳያታለ። የሰራቸው ልክ እንዳልሆነ ለማወቅ ግን ከሶፋው ውጭ ያለው አካባቢ ንጹህ መሆን አለበት። ድመቷ ንጹህ መሆን የነበረበትን ቦታ እንዳቆሸሸች፣ እንዲገባት፣ የንጹህነትና የቆሻሻነትን ልዩነት እንድታውቅ ኩሷ ብቻ ጎልቶ እንዲታያት፣ ጆሮዋን የመዘለግ ወደ ነውሯ ማቅረብ አለብህ፣ እንድታየው፣ እንድታሸተው፣ ጥፋቷን እንድታውቅ። መዲሃሰን የሚደክመው ጌታቸውን በዚህ አይነት መንገድ ነውሩን እንዲመለከተው ለማድረግ ነበር። ምን ያህል አጸያፊ ህሊና እንዳለው ነውሩን እንዲያይ ነበር። ግን የጌታቸውን የጨቀየ ህሊና ነውሩን ልታሳዩ አትችልም። የበሰበሰ ዝናብ አይፈራም። ዶፍ ዝናብ ውስጥ ገብቶ እየተንቦጫረቀ ያለውን ሰው እያንዳንዷን የውሃ ጠብታ ተመለከታት ትሰማለች ወይ ብናኙ አትለውም። በጭቃ ውስጥ ገብቶ እየተለወሰን ሰው አንዲቷን ፍንጣቂ ልታሳዩ አትችልም። የጨቀዩ ጭንቅላቶች ሁሉ እንዲህ የመሰሉ ናቸው። አምስት ሚሊዮን አይሁዳውያንን በበላይነት ትዕዛዝ እየሰጠ ያስጨፈጨፈው በመጀመሪያም እንዲጨፈጨፉ የተወሰነበትን የዋንሴ ሚስጥራዊ ቃል ኪዳን የፈረመውን አዶልፍ አይክማንን ከገባበት የላቲን አሜሪካ የአይጥ ጉድጓድ ፈልቅቀው ጆሮን ይዘው ለችሎት አቀረቡት እስራኤሎች። የዓለም ሚዲያዎች የዓለም አይኖች ሁሉ በዚያ አረመኔና ነውረኛ የናዚ ጭራቅ ላይ ተተከሉ። ከእርሶ ጨፍጨፋ የተረፉ በእርሱ የመርጋዝ እየተበሉ ቤተሰቦች አሏቸው። ሰብአዊ ነውርን በየካምፑስ ሲጸዳዳ ያዩት ምስክሮች ተነግረው የማያልቁ እጅግ ልብ ሰባሪ የማኝነት ቃሎችን ችሎቱ ላይ እየመጡ ይመሰክሩበታል። እሱስ ግን አዶልፍ አይክማን ምንድን ነው የሚሰማው? ሕሊናው ምን አይነት መልእክት ነው የሚያስተላልፍለት? ያንን ሁሉ ነውሩን በግ

የዓለም አይኖች የተራቡት ቢያንስ ጭራቁ በሰራው ነገር ተጸጽቶ ከግንባሩ ሸብረክ ሲል ለማየት ነበር። ቢያንስ የሀፍረት ስሜት ጨረፍ ሲያደርገው ለማየት ነበር። ቢያንስ ድንጋጤና መሸማቀቅ ሲደርስበት ለማየት ነበር። ቢያንስ እነዚያ ሁሉ የእጅ ስራዎቹ የሆኑ ሰለባዎቹ እያለቀሱ በፊቱ ታሪካቸውን ሲናገሩ፣ በዚህ ሰውዬ አይኖች ውስጥ አንዳች የምባ ዘለላ ጠብታ መውጣት ነበረበት። አለም የሚፈልገው ያ ችን ከሰውየው ላይ የቀረችዋን አንዲቷን ሚሊዮነኛ የሰውነት ርዝራዥ ነው። አንዲት ከንጹህ ሕሊና የምትገኝ ጸጸት ሰውየው ግን አዶልፍ አይክማን ነው። አይኑን እንኳን ላፍታ ሳያርገበገብ ያንን ሁሉ በፊቱ የሚሽጎደጎድ የምስክርነት ቃል በፊቱ ላይ አንዳችም ለውጥ ሳያሳይ አገባደደው። አንዲትም ከሚሊዮን አንድ እንኳን በኖሩ የማፈር ምልክት ሳያሳይ ችሎቱን አጠናቀቀም። ዓለም ተደነቀ። የሰው ሰው ባይሆን በቁም የሚንቀሳቀስ ድንጋይ በድን የሚተነፍስ ሬሳ ነው ሲሉ ብዙዎች ተገረሙ። ተላስፋ ሀና አሬንድት የእሱን ችሎት ሙሉን ከተከታተለች በኋላ ነበር ስለ አምባገነኖች የደረቀ ህሊናን የያዘ የሚሰራው ሁሉ ልክና ጤነኛ መስሎ ስለሚሰማው እንደ ድንጋይ እየበደነና ከሰብአዊ ስሜቶች የራቀ ማለትም የሞተ ህሊና። ትንታኔዎቿን መቀመር የጀመረችው ዴሪዝኖ ፖይንት እየበድንን የደነዘዘን እየተቆመጠን የአካል ክፍልህን የተለኮሰ ሻማ ላይ ብትጥደው እሳቱ ይለበልበዋል፣ ግን አያቃጥለውም። ስሜትን የሚስቡት ህዋሶቹ ሞተዋል፣ በድነዋል። ወደ አንጎሎ የሚያስተላልፉት የህመም ስሜት የለም። ማሰቢያቸው የተሰወረባቸው ሚዛናቸው የጠፋባቸው ብዙ የቆሸሸ አእምሮ ተሸክመው በመካከላችን ሙሉ ሰው መስሎ የሚንቀሳቀሱ ግን ክፉና ደግ የሚያስገነዝበውን ህሊናቸውን ያበደኑ ብዙ ሰዎች አሉ። እነዚህ ሰዎች ጠያቂ ህሊና የላቸውም። ዚር ደድ ኢን ተርምስ ኦፍ ኮንሸንስ። በህሊናቸው ሞቷል። የቀረው ነገር ስጋና አጥንታቸውና ከእርሳቸው ብቻ ነው የሚያስለቅስ። ነውራቸውን ብታሳያቸው ይስቃሉ። አንዱን ነውራቸውን ብታሳያቸው ሌላ ይባሰውን ይደግሞታል። በተፈጥሮ ድንባዣሞች አሉ። ራሳቸውን ወደ አሳማነት የቀየሩም አሉ። ልዩነቱ ምንም አይሰራም። ሰዎቹ ድንባዣም ናቸው። አዶልፍ አይክማን ናቸው። ጌታቸው ረዳን ናቸው ወይም እርሱ የመሰሉትን የበደለ ህሊናቸውን ታቅፈው እንደ ኖርማል ሰው ኮትና ሱሪ ለብሰው ዘው ዘው ሲሉ የምናያቸው አለቆቹንና ጓደኞች ናቸው። ፍላስፋ ሀና አሬንት እንዲህ ትላለች። ባካቸው ሳይንቲስቶች፣ ምሁራን፣ ተማሪዎች፣ ሰዎች እንዴት ወደ ናዚ አስተሳሰብ እንደተወሰዱ አሊያም ስለ ናዚዝም ባህሪዎች፣ ፍልስፍናዎች ወይ ስለ ናዚነት መለያዎች በማጥናትና በመመራመር ውድ ጊዜያችሁን አታባክኑ። ይልቁንም የሰው ሕሊና ክፉንና በጎን እንዳይለይ የተደረገበትን ዘዴና ተአምራጥ ነው። አደገኛ የሚባል አስተሳሰብ የለም። ብቸኛው አደገኛ ነገር ክፉና በጎን መለየት እንዳይቻል የተደረገ የሰው ልጅ ሕሊና ነው። ያንን አጥኑት። ባዶውን ሚዛን አልቦን ጭንቅላት እንወቀው፣ እንተዋወቀው። የሰው ልጅ ከዚህ ጉድ እንሰውረው። ትልቁ የሰው ልጅ ጉድ ክፉና በጎን የሚለይ ህሊና የሚባል ድንቅ ጸጋ በተፈጥሮ ስንወለድ በጊዜሮ ተሰጥቶን ሳለ ያንን ማጨቄት ያንን ግዙፍ የህሊና አይን ማጉደፍና ማጥፋት ነው። ከዚህ በላይ ጉድ ከዚህ በላይ ሞት የለም። የነውርና የነውረኝነት ትርጉሙ የጠፋበት ሰው ካለ ዛሬውኑ በራሱ ላይ ሳይኮአናሊሲስ ይስራ፣ የቱ ላይ የትኛው እድሜ ላይ ወይ በምን ምክንያት እየተነሳ ነበር ነውረኝነትን የሚለየውን ድንግልን ያስገረሰስኩት ብሎ ራሱን ይጠይቅ፣ ወደ ቀልቦ ይመለስ። ሰው ያለ ህሊናው ጨ ራቅ ነው። እንስሳ ነው። አውሬ ነው። ምንም መሆን ይችላል። በዚህም ምክንያት ነው ቢዮን ጉድን ኤቪልና ዘ ጂኖሎጂ ኦፍ ሞራልስ የሚሉ ድርሳናትን ጽፈው የሰውን ልጅ ከማንኛውም አይነት የልክነትና የነውረኝነት ሰብአዊ ሚዛን ውጭ ሊያደርጉት የታተሩ እንደ ፍሬድሪክ ኒቺ የመሳሰሉት ፍላስፎች በተለይ ግብረገብ ተከታዮቹ ብርቱ ትችት የሚቀርብባቸው አንዳንዶች እንደ ኒቼ ያሉ ፍላስፋዎችን የናዚዝም የመንፈስ አባቶች ይሏቸዋል። ሰውን ከሞራል ተጠያቂነት ውጭ ያደረጉ እንደነ አዶልፍ አይክማን አይነቶችን የህሊና ሞሮኖች ያፈሩ ፍላስፋዎች ናቸው በማለት ዛሬ ዛሬ ልክ እንደ ጥንቱ ልጆቻችንን ሞራሊ ኢንዲፈረንት አድርገን አናስተምርም፣ አናሰድግም የሚሉ ወላጆች ልጆቻቸውን ከህዝብና ከግለ ትምህርት ቤቶች እያወጡ በሃይማኖት ተቋማት ወደሚመሩ ትምህርት ቤቶች እያዘዋውሯቸው የሚገኙት ልጄ ኢንተለጀንት ማይንድ ይዞልኝ እንዲወጣ ሳይሆን የምፈልገው ሞራሊ ኢንተለጀንት እንዲሆን ነው ማለት ጀምረዋል ወላጆች ሞራሊ ሪሄብሴብል ወይም አጸያፍ የሆነውና የህሊና አዳፍ መለየት የማይችልን ባዶ ጅኔስ ከማሳደግ ድመት ማርባት ይሻላል። ባለጌን ካሳደገ የገደለ ይጸድቃል ለማለት ሩብ ጉዳይ ላይ ይመስሉኛል። ጋዜጠኛው መህዲ ሀሰን እንደ ባለጌ ድመት ጆሮውን ጠምዝዞ የአይተ ጌታቸውን የደነዘዘ ህሊና ወደ ነውሩ እንዲመለከት ሊያደርገው ይጣጣራል። ድምባዣሙ ደግሞ ህቅ እንኳን ሳይለው ምንም እንዳልመሰለው ሊያስረዳው ይንተባተባል። ጋዜጠኛው እጅግ ሳይገረም አይቀርም። ፊቱ በተቆለለው ስጋ ተመልካቾች አፍረው ተገኝቶታል ስለደነዘዘው ጭንቅላቱ፣ ጋዜጠኛው በከፍተኛ ንቀትና መዘባበት ነው ፊቱ የተጎለተውን አሳማ ትርኢት ያደረገው። አያስጨርሰውም ሁላ በየሰከንዱ ያቋርጠዋል። እንዴት አይታይህም፣ ነውርህ ቅሌትን ለማየት ያልቻልከው እንዴት ነው? ነው እኮ አባባሉ፣ አጠያይቁ። ሁሉም የእኛው ድንባዣም ቅሌቱን አያውቅም። የሰው ዘር ጨፈጨፈ ያልከው ሰው ከጭፍጨፋው በፊት ጓደኛ ነበር? አዎ የቅርብ ጓደኛ ነበር። የሰው ዘር ጨፈጨፈ ያልከው ሰው ከጭፍጨፋው በኋላስ ጓደኛ ነው? አዎ አሁንም ጓደኛ ነው። እሺ፣ በጭፍጨፋ ወቅትስ ጓደኛ አልነበራችሁም? በጭፍጨፋው ወቅት ተለያይተን ነበር፣ በተቃራኒ አቅጣጫ ነበርን። ፋክቱ ይህ ነው፣ ፍርዱን ሌላ ችሎት ይስጥ። የሰው ዘር ጭፍጨፋው ግን ተፈጽሟል ብለህ ታምናለህ አሁንም? አዎ አምናለው። ጭፍጨፋው ታዲያ ከሰማይ ወረደ እንደ መቅዘፍት በራሱ ወይስ መርቶ ያስፈፀመው ሰው አለም? ጦርነቱን ብዙ ተዋናዮች ተሳትፈውበታል። ከነዚያ መካከል የአንተ ጓደኛ ጦርነቱን በበላይነት ከመሩት መሀል አንዱ ሰው ነበር ወይስ አልነበረም? አሁ ነበር። ታዲያ ቀደም ብለህ ይህ ሰው የሰው ዘር ጨፍጭፏል፣ እንዲያውም የሰው ዘር ጭፍጨፋን አራርቆ ወደ ኪነ ጥበባዊነት ደረጃ አሸጋግሮታል ብለህ ስትናገር ነበር አይደል? አሁን ያንን ቃል መድገም ያቃተህ ለምንድን ነው? አሁን የምናገረውን ተጠንቅቄ መናገር ያለብኝ ሁኔታ ላይ ነኝ። ያኔስ ሳትጠነቀቅ ነበር፣ አፍት ላይ ያመጣልህን ስትቀባጥር የነበረው ሚለት ነው። አልነበረም ጄኖሳይዱ ተፈጽመዋል። ወየው አረወየው ወየው አረ ወየው ኡኡኡ አረ ኡኡ የት ሄደን እንደበቅ በተፈጥሮ ሎሬት ጸጋዬ ገብረመድን። መድን በተፈጥሮ ለማኝ አለ እፍ ሲልበት ሆን ብሎ በድህነት የእንግዴ ደም ቀድሞ ሆኖ ተደክሎ አለኝታውና ተግባሩ በሰቀቀን ተደቅሎ በተስፋ ቢስነት ገመድ የእድሉ እግር ተሰንክሎ ለየጊዜው ባለእድሎች እድላቸውን ለጣሉ የሚያጨበጭቡላቸው ለነሱ የሚሸልሉ የአርባ ቀን ዕጣ ሆኖ በተፈጥሮ ለማኛሉ። በልግ ቲያትር ሺ ዘጠኝ መቶ ሃምሳ ሶስት ዓመተ ምህረት ባለቅኔ ሎሬት ጸጋዬ ገብረመድን። አበቃው። ከጉድ ይሰውረን ክፉና በጎን ከማይለይ የሆድ ጉድ። ሰናይ ጊዜ